ፓስፖርት ጉዳ መጣ። ሀይሚዬ አሜሪካ ሊሄድ ነው ለትምህርት እያለች ነው። እውነት ብሩኬን ትተሽው ልትሄጂ? አታደርጊውም። ፕራንክ መሆን አለበት። ፕራንክም ከሆነ በጊዜ ተናገሪ። ብሩኬ በጣም ተናዷል። ለውሳኔ ደግሞ ችኩል ነው ብሩኬ። ለሀይሚዬ የከፈለላት መስዋዕትነት እንዲህ ተብሎ የሚነገር አይደለም። ሁሉንም ነገር ትቶ እሷን ብሎ ነው የተቀመጠው። ስለዚህ ይሄም ነገር ደግሞ ፕራንክ ነው። አንዳንድ ሰዎች አሜሪካ ያሉ እንውሰድሽ፣ ትምህርትሽ፣ እናስተምርሻለን፣ እንደዚህ እናደርግልሻለን እያሉ ኮሜንት እየጻፉም አይቻለሁን ሆነን ለመናገር እና ይሄ ሁሉ ሰው እውነተኛ ወዳጅ አይደለም። በመጀመሪያ ደረጃ እውነተኛ ወዳጅ ከሆኑ አድናቂ ከሆኑ ወዳጅ ከሆኑ የሀይሚዬን ደስታ የሚፈልጉ ከሆነ ሀይሚዬንም ብሩኬንም ሁለቱንም ነው መውሰድ ያለባቸው፣ መለያየት የሌለባቸው ልጆች ስለሆኑ ማለት ነው። የከፈለላትን መስዋዕትነትም እያዩ ስለሆነ ቪዲዮውን እያዩ ስለሆነ ማለት ነው ሀይሚ በብሩኬን አጥቼ መኖር አልፈልግም እያለች ብሩኬ ለሀይሚ ሲል ሁሉንም ነገር ትቶ እሷን ብሎ እንደተቀመጠ እያወቁ ግን የእነዚህ ሁለት ልጆች ፍቅር እንዲሸረሸር ማድረግ የሰውን ልብ መስረቅ፣ የሰውን ልብ መሸርሸር ጥሩ ነው ብዬ አላስብም። እውነተኛ ወዳጅ ከሆናችሁ ሀይሚዬንም ብሩኬንም ውሰዷችሁ አብራችሁ ማለት ነው። ካልሆነ ደግሞ እነዚህ ሁለት ልጆች በሀገራቸው ሰርተው በራሳቸው መንገድ ሰርተው የሚለወጡ ጀግና ልጆች ናቸው። ሀይሚዬም የስራ ሴት ናት፣ ብሩኬም የስራ ሰው ነው እና ግን አንዳንድ ሰዎች በመሀል ምክንያቱም አሁን ሀይሚዬ ሊሄድ ነው ስትል፣ በሀይሚና በብሩኬ መካከል የሆነ ክፍተት ሲፈጠር በመሀል የሚገቡ ሰዎች አሉ እና ሀይሚዬ ደግሞ ፕራንክ እንደሆነ እናውቃለን። ምክንያቱም አንቺ ጥቅም ፈላጊ ልጅም አይደለሽም፣ እውነት ለመናገር በጣም ጠንካራ ልጅ እንደሆነች እናውቃለን። እና የምትናገረውም ነገር ስላለ ማለት ነው እና ፕራንክም ከሆነ በጊዜ ተናገሪ። ብሩኬ በጣም ለውሳኔ በጣም ችኩል ነው። ዛሬ ደግሞ ወስኖ አድሮ ነገ ሊሄድ ነው ባይል አይደለም። ስለዚህ ለውሳኔ ይቸኩላል ብሩኬ። ደግሞ ሊሄድ ነው ነው የሚለው፣ ደግሞ ወይ ነገ ተነስቶና ፓስፖርቱ ደግሞ እሱ ጋር ስለሆነ ያለው ብዙም የዛን ያህል አያሰጋውም ብዬ አስባለሁኝ። እኛ ደስታችሁ ስለተመለሰ በጣም ደስ ብሎን ሳንጨርሰው ደስታችን ገና ማለት ነው። ሌላ ትኩሳት አመጣችሁብን። የረመዳን ስራ አለ ብዙ ደክሞን ነው የምንውለው፣ እንደገና ሌላ ጭንቀት። ኧረ ሀይሚዬ ተይ ተይ ግን ተይ ግን፣ የእኔ እናት ከብሩኬ ጋ መቼም እንደማትለያዩ ታውቂዋለሽ። እና ፕራንክም ከሆነ በጊዜ ተናገሪ ማለት እፈልጋለሁኝ። እንደገና ደግሞ አሜሪካንን ብላችሁ ደግሞ ኑሰድሽ ኑሰድሽ የምትሉ ሰዎች ደግሞ እባካችሁ ተዋቸው። የምትወዷቸው ከሆነ ሁለቱንም ወሰዷቸው፣ ካልሆነ ደግሞ አትለያዩቸው ማለት እፈልጋለሁ። ውድ የቻናል ቤተሰቦች እንዴት ናችሁ? ሊዳና ናቸው። ይህ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት በርሊ ለእዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሀይሚየም እንግዲህ ነገ ፕራንክ ነው ብላ እንደምትመጣ ተስፋ እናደርጋለን። የሙሽን ቃላ ክብራ እንደገና ደግሞ የሀብቴንም ቃላ ክብራ እንደ እንትን እንደምታስተካክለዋለች ብለን ተስፋ እናደርጋለን። ግን ያው እሷ ይሄን ቪዲዮ ይዛ ስትመጣ ልታስተላልፍ የፈለገችው ነገር አለ። ግን ያው ሀይሚዬ ደግሞ ድርቅ ስለምትል ብሩኬም ለውሳኔ ችኩል ይላል። ብቻ እንትን እንዳትሉ መስመር እንዳትለቁ ማለት ፈልጋለሁ ውድ ቤተሰቦቼ፣ በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ እንጃ በጣም ይከብዳል። ብቻ ምክንያቱም ብሩኬ ለሀይሚ ሲል ብዙ ነገሯን ብዙ ነገሩ ነው የተወው እና ብሩኬ ደግሞ በጣም ነው የሚያሳዝነው። እውነት ለመናገር እንዴት ብላ እንዴት እንትን እንደሚል መድኃኒዓለም ነው የሚያውቀው። ብቻ በጣም ነው ከብዳል። በጣም የሚከብደው ጌታ ምንም አልናገርም ምንም ቃል እንትን አለም እያለ ሲናገር በጣም ነው የሚያሳዝነው። ምክንያቱም ካሰበበት ነገር ሁሉ ነው የቀረው ይሄ ልጅ ሁሉም ነገር ትቶች ማለት ነው። ሁሉም ነገር ትቶች እና ሀይሚዬም ደግሞ ነገሮችን ደግሞ ወደ ሰላም እንድታመጫቸው እንፈልጋለን። ብዙም ለጥላት በር አትክፈቱ። የእናንተን ክፍተት የሚፈልጉ በጣም ብዙ ሰዎች አሉ፣ እና የዛን ያህል ክፍተት አትፍጠሪ ማለት እፈልጋለሁኝ። ውዴቻና ቤተሰቦች በያላችሁበት ሰላማችሁ ብዝች ይበልልኝ።